እጅግ አስደሳች የሆነ መረጃ ተሰምቷል። በርክበ ካህናቱ ወደ ሀገር እንዳይገቡ የተከለከሉ ብፁዓን ሊቃነ ጳጳሳትን በተመለከተ የተሰማው መረጃ አስደሳች ነው። ነገር ግን መንግስት ስለ ጉዳዩ የሰጠው መግለጫ ምን አካቷል የሚለውን በዝርዝር እንመለከታለን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የከበሮ ጽናጽልና መቋሚያ ንድፎችን በአእምሯዊ ንብረትነት ማስመዝገቧን ተከትሎ ጉዳዩ ሲያከራክር ሰነባብቷል። ምዝገባው ሌሎች ቤተ እምነቶች እነዚህን መገልገያዎች እንዳይጠቀሙ የመከልከል መብት ይሰጣል ወይስ አይሰጥም? የሚለው የክርክሩ ማጠንጠኛም ሆኗል። በዚህ ጉዳይ ላይ የቤተ ክርስቲያኗ ኃላፊዎች ሀላፊዎች ያላቸውን አረዳድና የኢትዮጵያ አእምሯዊ ንብረት ባለስልጣን አቋም የተለያየ እንደሆነ ተገለጸ። ሙሉ መረጃውን በዝርዝር መረጃችን በስፋት እናስደምጣችኋለን። ሰላም ጤና ይስጥልን በመላው ክፍለ ዓለማት የምትገኙ ውድ ኦርቶዶክሳዊያን። በዚህ ቻናል ላይ የተለያዩ ኦርቶዶክሳዊ መረጃዎችን በየዕለቱ የምናደርሳችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም ቪዲዮችንን ኮደዳችሁ ላይክናሽር ላይክ እንድታደርጉልን እየጠየቅን ወደ መረጃችን እናመራለን። በፖለቲካ ውስጥ ተሳትፎ አድርጓል በሚል ምክንያት ወደ ሀገር እንዳይገቡና በቤተክርስቲያን ክርስቲያን ያላቸውን አገልግሎት እንዳይፈጽሙ ክልከላ የተደረገባቸው ሶስት ሊቃነ ጳጳሳት እገዳው ተነሳላቸው። እገዳው የተነሳላቸው ብፁዓን ሊቃነ ጳጳሳት የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክና አካባቢው ሀገረ ስብከት ሊቀጳጳስ የሆኑት ብፁዕ አቡነ ጴጥሮስ፣ የጆርጂያ አትላንታና አካባቢው ሀገረ ስብከት ሊቀጳጳስ የሆኑት ብፁዕ አቡነ ያዕቆብ እንዲሁም የሰሜን ካሊፎርኒያ ኔቫዳ አሪዞና ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ቴፍሎስም ናቸው በመንግስት ኮሚኒኬሽን አገልግሎት በኩል ይፋ የተደረገው መረጃ መንግስት ችግሩ እንዲፈታ ሲኖዶስ ያቀረበውን ጥያቄ ተቀብሏል በሂደቱም ተቀራርቦ መነጋገር ከሁሉም የተሻለ የመፍትሄ መንገድ መሆኑም ታይቷል ይላል ውሳኔው ጥሩና አበረታች ነው ለሀገር ሰላምና አንድነት የሚረባው እንዲያለው ሆደ ሰፊነት ነው ብፁዓን አባቶቻችን በግንቦቱ ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ላይ መገኘታቸው ትልቅ ነገር ነው አቡነ ጴጥሮስም ጀምረውት ወደ ነበረው የቅዱስ ሲኖዶስ ዋና ጸሐፊነት ኃላፊነታቸው መመለሳቸው ይበል የሚያሰኝ ነው። ታዲያ በዚህ ጉዳይ ላይ ከኤፍኤጂ የመንግስት ኮሚኒኬሽን አገልግሎት የተሰጠው መግለጫም እንዲህ ይላል። መንግስት ሀገራዊ ተቋማትን ለማጠናከር ያለው ቁርጠኝነት የጸና ነው። ከዚህ በፊት አንዳንድ ወገኖች በፈጠሩት ችግር የተነሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉ ሶስት አባቶች ሁኔታዎች መመቻቸታቸውን መንግስትም አሳውቋል። ሀገራዊ ተቋማት ለሀገረ መንግስት ግንባታ ያላቸውን የላቀ ሚና መንግስት ስለሚረዳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች መካከል የተፈጠረው መለያየት እንዲፈታ መንግስት የመሪነቱን ሚና መጫወቱም ይታወሳል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገረ ግንባታ የነበራትን የሚኖራትን ሚና በመገንዘብም መንግስት አስፈላጊን ድጋፍ ሲሰጥም ቆይቷል። ሲልም መግለጫው በዚህ አቋሙም እንደሚቀጥልም አስታውቋል። ይህንን ያልተረዱ አንዳንድ አካላትም ችግሮችን ፈጥረው የነበረ ቢሆንም እንኳን መንግስት ለቤተክርስቲያኗና ና ለምዕመናኗ ሲል በወደ ሰፊነት ለማለፍም ወስኗል። ይህም ከግለሰቡ ቤተሰቦቹ ችግር ይልቅም የቤተ ክርስቲያኗን አስተዋጽኦ ስለሚመለከት ነው ሲሉም መንግስት ችግሩ እንዲፈታ ሲኖዶሱ ያቀረበው ጥያቄን ተቀብሏል። በሂደቱም ተቀራርቦ መነጋገር ከሁሉም የተሻለ የመፍትሄ መንገድ መሆኑም ታይቷል። ስለዚህም ሲኖዶሱ መንግስት ነገሩን በወደ ሰፊነት እንዲመለከተው በጠየቀው መሰረትም ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴፍሎስ፣ ብፁዕ አቡነ ያዕቆብ በሲኖዶስ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉም እንደሚያደርግም ነው የተገለጸው። ወደ ቀጣይ መረጃችን ስናመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚያዝያ ወር መጀመሪያ ከበሮ ጽናፅል እና መቋሚያን በአእምሯዊ ንብረትነት ማስመዝገቧን ይፋ ስታደርግ በርካታ የእምነቱ ተከታዮች የቤተ ክርስቲያኗን ክብር እንዳይደፈር የሚያደርግ እርምጃ መሆኑን በመጥቀስም ድጋፋቸውን ቸረዋል። የቤተ ክርስቲያኒቱ መገናኛ ብዙሃን አገልግሎት ምዝገባ በመካሄዱ እነዚህ መገልገያዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አእምሯዊ ንብረት መሆኑ እንደተረጋገጠም ዘግቧል። ለጥንታዊ ቤተ ክርስቲያን ወሳኝ እርምጃ የሆነው ይህ ምዝገባ ይፋ መሆኑን ተከትሎ የተነሳው ጥያቄና ክርክርም ሌሎች ቤተ እምነቶችን እነዚህ እነዚህን መገልገያዎች እንዳይጠቀሙ ሊከለክሉ ይችላል የሚል ነው። በአምልኮ ስርዓቶቻቸው ላይ እንደ ከበሮ ያሉ መገልገያዎችን ሲጠቀሙ የሚታዩ የኢትዮጵያ ወንጌላውያን አማኞችና በኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች መካከል ማህበራዊ ሚዲያ ላይ ምልልሶች ሲደረጉም ሰንብተዋል። በዚህ ጉዳይ ላይ የቤተ ክርስቲያኒቷ ኃላፊዎችም ያላቸው አረዳድ እናም የምዝገባ የምስክር ወረቀቱን የሰጠው የኢትዮጵያ አእምሯዊ ንብረት ባለስልጣን አቋም የተለያየ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅርጽ ጥበቃ ቤተ መጽሐፍ ወመዘክር መምሪያ ኃላፊ መላከ ሰላም ዳዊት ያሬድ እንደሚያስረዱትም ህ የቤተ ክርስቲያኗ ንዋይተ ቅዱሳት የማስመዝገብ ሂደት የተጀመረው ከ2015 ዓ.ም ነው። የቤተ ክርስቲያኗ ሲኖዶስ ምላተ ጉባኤ ምዝገባው እንዲካሄድ ውሳኔ ያሳለፈው ቤተ ክርስቲያኗ የአምልኮ ስርዓቷን የምታከናውንባቸው ንዋይተ ቅዱሳት በአሁኑ ሰዓት አንዳንድ አልባሌ ቦታዎች ላይ የተገኙ የተጠቀሙ ያሉበት ሁኔታ በመኖሩ እንደሆነ መላከ ሰላም ዳዊት ገልጸዋል። መብትን ከማስከበር አንጻር ብጽናውን ከማቆየት አንጻር የግድ መመዝገቡ አስፈላጊ ሆኖ መገኘቱንም ተናግረዋል። በዚህ መሰረትም ሚያዚያ 3 ቀን 2017 ዓ.ም ከ10 በላይ መገ መገልገያዎችም የምዝገባ ሂደታቸው መጠናቀቁም ተነግሯል። መላከ ሰላም ራዊት እንደሚያስረዱትም ብዙዎች ያነጋገሩት ከበሮ ጽናጽልና መቋሚያ የምዝገባ ሂደታቸው የተጠናቀቀው በዚህ ዕለት ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን የምዝገባ ሂደት እንዳጠናቀቀችም መግለጿን ተከትሎ በብዙ ዘንድም የተፈጠረው አረዳድ ቤተክርስቲያኗ ለከበሮ ለጽናጽልና ለመቋሚያ የአእምሮ ንብረት ማረጋገጫ እንዳገኘች ነው። ይሁን እንጂ ቤተክርስቲያኗ ያስመዘገበችው ከበሮ ጽናጽልና መቋሚያ ሳይሆን የእነዚህን መገልገያዎች ንድፎች ነው። እነዚህ የአእምሯዊ ንብረት ዘገቡትም በቅጂ እና ተዛማች መብቶችም ዘርፍ ስር ነው። በቤተ ክርስቲያኗ የህግ አገልግሎት መምሪያ ስር የሚገኘው የህግ ባለሙያዎችም አብይ ኮሚቴ ሰብሳቢ የሆኑት አቶ አያሌው ቤታኔም በቤተ ክርስቲያኗ አምራይ ንብረት የማስመዝገብ ሂደት ውስጥም የተሳተፉ የህግ ባለሙያ ናቸው። አቶ አያሌው እንደሚገልጹትም የከበሮ የጽናጽንና የመቋሚያ ንድፎች በአምራይ ንብረት እንዲመዘገቡ ማመልከቻ ሲቀርብ በእነዚህ የአምልኮ መሳሪያዎች ንድፍ ላይ ያሉ ምልክቶች ምን ዓይነት ተምሳሌትነትና ሐሳብ እንዲያዙ በዝርዝር መቅረቡንም አስረድተዋል። የህግ ባለሙያው ቤተክርስቲያ የምትጠቀምበትን የምትጠቀምበትን ጠባብና ሰፊ ጎኖች ያሉት ከበሮ በማሳያነትም ያነሳሉ። የከበሮ ንድፍም ኢየሱስ ክርስቶስ በጠባብ ደረት ተወሰነ የሚለው ነገር የሚያሳይ ሙሉ የሆነው ደግሞ የዓለምን ገዢ መሆኑን የሚያሳይ በተጨማሪም ደግሞ ቀይ ከቀለምም አንጻር የምትጠቀመው ቀለም አላት። ከሌላው ደግሞ ግርፋቱን የምታሳይበት ቆዳ ራሱ የምትጠቀምበት ምክንያት አለው። እነዚህ ሀሳቦች በሙሉ ያካተተ ንድፍ ሀሳብ ነው ሲሉም የንድፉ ተምሳሌትነትን አብራርተዋል። ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአምራይ ንብረቶች የተ የተመዘገቡበት የቅጂ እናም ተዛማች መብቶች ዘርፍ ምንነትን ለመረዳት የአእምራዊ ንብረት ምንድን ነው ለሚለው ምላሽ ተሰጥቷል። የአእምራዊ ንብረት የሚባሉት በሰው ልጅ አእምሮ የሚፈጠሩ የፈጠራ ስራዎች ናቸው። ኢትዮጵያ ውስጥም በሶስት ዘርፎች የአእምራዊ ንብረት ምዝገባ ይደረጋል። የመጀመሪያው የአእምሮ ንብረት ቴክኒካዊ ባህሪ ባለው የፈጠራ ስራ ላይ ብቸኛ የፈጠራ ባለቤትነት መብትን የሚሰጠው ፓተንት ነው። ሁለተኛው ደግሞ አንድ ምርት እናም አገልግሎት ከሌላው እንዲለይ ላይ በልዩ ምክንያትነት የሚመዘገበው የንግድ ምልክት ነው። ሶስተኛና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዝገባ ያደረገችበት የአምራይ ንብረት ዘርፍ ደግሞ የቅጂና ተዛማጅ መብቶች የሚባለው ነው። አቶ ኤልያስ ጥሩነ በአምራይ ንብረት ባለስልጣን የአምራይ ደንበኞች የጉዳይ መሪ ስራ አስፈጻሚ ናቸው። ለቤተ ክርስቲያኗ በተሰጠው የምዝገባ ምስክር ወረቀት ላይ ያረፈው ስምና ፊርማ የኝው ኃላፊ ነው። መሪ ስራ አስፈጻሚው እንደሚያስረዱትም የቅጂና ተዛማጅ መብቶች የተባለው የአምራይ ንብረት ዘርፍ ከሌሎች ሁሉ ዘርፎችም የተለየ ነው። ፓተንት ለፈጠራ ስራ መብት የሚሰጥ መሆኑን የሚያስረዱት አቶ ኤልያስ ኮፒራይት ደግሞ የኪነ ጥበብ ስራን መብት የሚያስ ማስጠበቅም መሆኑንም ይገልጻሉ። በቀላል አገላለጽ አንድ ሰው ለመጀመሪያ ጊዜ ከበሮ የተባለን መሳሪያ ቢሰራ በፓተንት ማስመዝገብ ይችላል። ሌላ ግለሰብ ደግሞ ከበሮ ለተባለ መሳሪያ አዲስ ኪነጥበባዊ ንድፍም ቢሰራ የቅጂና ተዛማጅ መብቶችን ማስጠበቅም ይችላል። በቅጂና ተዛማጅ መብቶች እንዲሁም በሌሎች የአእምሯዊ ንብረት መካከል ያለው ልዩነት የብቻ አይደለም። አንድን አእምሯዊ ንብረት በቅጂና ተዛማጅ መብቶች ማስመዝገብ እንዲሁም በፓተንት ዘርፍ ማስመዝገብ የሚሰጠው ክብደት የተለያየ መሆኑን አቶ ኢልያስም ይገልጻሉ። አቶ ኢልያስ እንደሚያስረዱትም አንድ የአእምሯዊ ንብረት በፓተንት የሚመዘገበው ፈጠራው በዓለም አቀፍ ደረጃ አዲስ ስለመሆኑ ከተረጋገጠ በኋላ ነው። ይህ የሚረጋገጠውም የባለስልጣን መስሪያ ቤቱ ባለሙያዎች በሚያደርጉት ምርመራም መሆኑን ይናገራሉ። መሪ ስራ አስፈጻሚው መርማሪ ባለሙያዎች ናቸው። ይህ የገሌ ይሁን ብለውም የሚወስኑት ኃላፊነትም ይወስዳሉ። መስሪያ ቤቱም ለሰጠው ስራ ኃላፊነት ይወስዳል ሲሉም የፓተንት ምዝገባ የባለቤትነት መብትን የሚያረጋገጥ መሆኑንም ያስረዳሉ። ከበሮና ሌሎች ቤተ እምነቶችን በተመለከተም ተያዥ መረጃ ወጥቷል። መላከ ሰላም ዳዊትና አቶ አያሌው ቢታኔ ከአእምሯዊ ንብረት ምዝገባ ጋር በተያዘ በዋነኝነት የሚነሱት እንደ ከበሮ ያሉ የቤተ ክርስቲያኗ የአምልኮ መፈጸሚያ መሳሪያዎች ሌሎችም አካላት የተጠቀሙባቸው ነው የሚለው ሀሳብ ነው። እነዚህ መሳሪያዎች ራሱን የቻለ ስርዓት፣ ምሳሌ፣ ትርጉም ያላቸው የአገልግሎት መፈጸሚያ ቅዱስ እቃዎች መሆናቸውን የሚናገሩት መላከ ሰላም ዳዊት ይህንን ቅዱስ እቃ የራሱ ያልሆነ አካል የራሱ እንደሆነ አስመስሎ ለመጠቀም ሲሞክር የቤተ ክርስቲያኗን መብት እንደሚጋፋም ገልጸዋል። ሁሉም ሰው በድጋ አድርጎ እንደፈለግኩ ልጠቀምበት እያለ ያለበት እንደፈለገውም ደግሞ ቅርጹን እየቀያየረ ላዘጋጀው እያለ የቤተ ክርስቲያኗን ስም ለማጠልሸት የሚጠቀምበት የቤተ ክርስቲያኒቷ አካል ሳይሆኑ መስለው ምእመናንን የማደናገር ስራ የሚሰሩበት ሁኔታዎችም እየተፈጠሩ በመምጣታቸው ቤተ ክርስቲያኗ ይህንን ለማስተካከል ነው እየሰራች ያለችው ሲሉም የተፈጠረውን ስጋት ያብራራሉ። አሁን የተደረገው ምዝገባ እንደ ከበሮ ያሉ ንዋያተ ቅዱሳት ያለምንም ፈቃድ ቤተ ክርስቲያኗ ሳታውቅ ለመጠቀም የሚያስብ አካል ካለ ቤተ ክርስቲያኗ በሕግ አግባብ የመጠየቅ መብት እንደሚያጎናጽፋትም ይናገራሉ። የቤተ ክርስቲያኗ የህግ ባለሙያዎችም አብይ ኮሚቴ ሰብሳቢው አቶ አያሌው ተመሳሳይ ሀሳብም ያነሳሉ። ምዝገባ በተደረገባቸው ንድፎችም የተዘጋጁ እንደ ከበሮ ጽናጽልና መቋሚያ ያሉትን መገልገያዎችን ማንና እንዴት መጠቀም እንዳለበት መወሰን የምትችለው የኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያን ነች። ይላሉ። ቤተ ክርስቲያን ሁለት መንገዶችን በመጠቀም ሌሎች ቤተ እምነቶች እነዚህን መገልገያዎች እንዳይጠቀሙ ማድረግ እንደምትችልም የህግ ባለሙያው አቶ አያሌው ይገልጻሉ። በቀዳሚነት የሚጠቀሱት በኢኮኖሚ መብቶች ውስጥ የሚካተቱት የማዛባት ማስገባት የማሰራጨትና የማከፋፈል ብቸኛ መብቶችን በመጠቀም ነው። በዚህ መሰረትም ቤተ ክርስቲያኗ እነዚህን መገልገያዎች ለማን መሸጥ እንዳለባቸውም እንደምትወስንም ተናግረዋል። ይህንን መጠቀም የምትችለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና በስሯ ያሉ ተቋማት ብቻ ናቸው ብላ ምን ማድረግ እንዳለባትም መወሰን የምትችለው እሷ ነች ማለት ነው ሲሉ ሀሳባቸውንም ያጠነክራሉ። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃችን እስክንገናኝ ድረስ ቸር ቆዩልን።